አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብጽ ደቡብ መኑፍ ከሚባል አውራጃ ሳሱይር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጋጎች፣ እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱ እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽህናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በስራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎት ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃም በሌሊት ራእይ ከእግዚአብሔር ዘንድ በልጅ ምሳሌ የተገለጠለት በዓለም ሁሉ የሚታወቅ ብዙ መንፈሳዊያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃርስን መቃሪዎስን እግዚአብሔር ሰጠው። ትርጓሚውም ብፁ ማለት ነው። በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡት ማሰብ እርሱ ግን አይሻም ነበረ። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱን በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህ ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ ወደ ገዳም ልሂድ ከበሽታየ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ስፍራ ስራ ይመራው ዘንድ ሁልጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውን በገባ ጊዜ ራእይን አየ ስድስት ክንፍ ያለው ኪሩብ እጅና እግሩ ይዞ ወደ ተራራ ላይ እንደሚያወጣው እና የአስቄጥስን በረሃ ምስራቁን ምዕራቧን የዚያችን በረሃ አራት ማዕዘኗን አሳይቶ እነሆ ይችን በረሃ መላዋን ላንተና ለልጆች ርስት አድርጎ እግዚአብሔር ሰጥቶሃል አለው ከበረሃውን በተመለሰ ጊዜ ያች ብላቴና ታማገኛት ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ለዶችና ለጦም አዳሪዎች ሰጠ። የሳይሱር የሳይሱር ሰዎች ግን እውነተኛነቱና ቅድስናውን አይተው ቅስና አሾሙት። ከከተማውም ውጭ ቤት ሰሩለት። ስጋውንና ደሙን ይቀበሉ ዘንድ ወደ እርሱ ይሄዱ ነበር። በዚያ አገርም አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልና ሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለደፈረኝ ነው በይው ብሎ መከራት። እርሷም በታወቀ ጊዜ ጽንሷን በታወቀ ጊዜ አባቷ ይህን አሳፋሪ ስራ በአንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሂጄ ሳለው በኃይል ይዞኝ ከኔ ጋራ ተኛ። ስለዚህ ከርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋራ ወደ ቅዱስ መቃርስ ሄደው ይዘው ከባአቱ አወጡት። እርሱ ግን ምን እንደሆነ አላወቀም። ለመሞት እስኪቃረብ አጽንተው ደበደቡት። እርሱ ማጥያቴ ምንድናት እናንተ ያለ ርራዬት ደበድቡኛላችሁና እያለ ጠይጠይቃቸው ነበር። ከዚህ በኋላ በፍህም የጠቆሩ ግሎች ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ጮኹ ነበር። በዚያን ጊዜ መላይት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃቸው ላይ የሀፍረትን ስራ እንደሰራ አድርገው መልሰው ነገሯቸው። እነዚያ መላይክትም ይህ ነገር ሐሰት ነው። እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቀዋለን። እርሱ የተመረቀ ጻድቅ ሰው ነው እና አሏቸው። የታሰረበትንም ፈትተው ከላዩ ግሎ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ስራውን የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነው ከዚያ በኋላ አሰናበተው ወደ በዓቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርስ ወይ ነሆ። እንግዲህ ባለ ሚስትና ባለ ልጅ ሁና ሌሊትና ቀን መስራት ይገባሃል እያለ ያቺ ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሰራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰጥ ሰው እየሸጠ ለዚያች አሰተኛ ልጅ እየሰጠን ወረ የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ አራት ቀኖች ያህል ኖረች፣ ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድነው? የተሰራ ስራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከገሌ የጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ፣ በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ስጋውንና ደሙን አቀበላቸው። ክንፉ ስድስት የሆነ ኪሩብ ደግሞ ተገለጠለት። ትርጓሜው የልብ ሚዛን ወደ ተባለ ወደ አስቄትስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ ያለው፣ ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍነው፣ ይህ ገዳም ለሁለመናው ለአንተ ተሰጥቷልና ወደ ፈለግክበት ሄደ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስ እና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና ከረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ እርሱ ገዳም የሆነው መልአኩ ይህ ገዳም በልጆች በመክሲሞስና በደማቴዎስ በስማቸው ይጠራል ስላለው፣ ስለዚህ ቀን ደብረ ብርስም ተብሎ ይጠራል። ትርጓሚውም የሮም ገዳም ማለት ነው። የከበረ አባ መቃር ስም ታናሽ በዓት ተሰራ። በውስጧ ሆኖ ያለ ማቋረጥ በጾም በጸሎት በስግደትን በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚሟገቱት ሆኑ። በጸሎትና በጾም ሲጋደል ሰይጣናት እየተዋጉት ረፍት ስላላገኘ በልቡ አሰበ። በአለም ውስጥ ሳለው የቅዱስ አባ አንጦኒዎስን ዜና ሰምቻለው። የምንኩስናን ስርዓት ያስተምረኝና የመራኝ ዘንድ ተነስቼ ወደ እርሱ ልሂድ የረከሱ ሰዓታ ሰይጣናት የመከሩትን ምክራቸውን ገልጥ ገለብጥ ዘንድ እርሱ እውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ ባህዳ አባ አንጦኔዎስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦኔዎስም ከሩቅ ባየው ጊዜ ነሆ ተንኮል ሽንገላ የሌለበት እስራኤላዊ ላለው በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ አንጠንዮስም የመቃርስን ራሱን ስሞ ልጄ ወይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ስጋህንና ወደ እኔ መምጣትን ፈጣሪ እግዚአብሔር ገልጦልኛልና፣ ስለዚህ መምጣት የምትጠባበቅ ወንኳለው። ከዚህም በኋላ በላ አባ መቃርስ የከበረች ምንኩስና ስርዓት ሁሉ አስተማረው መሰራቱ በሚገባ በብዙ አገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ስራቸው ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሄደ ስርሃን እየሰራ በወቱ ታገስ ብሎ ገለጠለት። ከአባ አንጦኒዮ ዘንድ የምንኩስናን ስርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቢዮን ጋራ በተማራቸው ህያዋን በሚያደርጉ ትምህርቶችና ስርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃር ስም በአባቴ በአባ አንጦንዮስ ዘንድ በነበርኩባት ቀኖች ሲተኛ ከቶ አላየውም አለ። አባ መቃር ስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያኪሩብም በግብፅ ይጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃሌን ትእዛዜን ሰምተ ወደዚህ መጥተ በዚህ ቦታ ውስጥ ስለ ስለኖርክ እነሆ ቁጥር የሌላቸውን የብዙ ብዙ ወገኖችን ከነገዶች ከሀገሮች፣ በቋንቋ ከተለያዩ ህዝቦች እሰበስባለሁ። እነርሱን በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናለሁ፣ በበጎ ስራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድነት መንገድን ስምራቸው። ይህንንም ቃል በሰማ ጊዜ የተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቁሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ፣ ይህ ሰው በዚህ በረሃ እንዲኖር ብንተወው የብዙ ብዙ ወገኖችን ይመራቸዋል። እነርሱም በዚህ በረሃ ውስጥ ኖሪዎች ሆነው የሰማያውያንን ሀገር ያደርጓታል። እነሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናል። ከዚህ ቦታ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው አባ መቃር ስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናት ምክራቸውን እስኪሰማ ጆሮውን የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ። በዚህ ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋ ሆነች። ከዚህ በኋላ እንስሳዊ በሆነ ስራ በፈቲው ጦር ተዋጉት። በዚህም ታገሰ። ትካዜን፣ ዓለማዊ ክብር መውደድን፣ ትቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቦ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት። የከበረ አባ እንጦኒዎስ እንደነገረው፣ በሊህም አጥፊዎች በሆኑ ስራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባት እንጦኒዎስ ተነስቶ የደይም አባት እንጦንዮስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው። ልጆች፣ ይህን ሰው ይህን የከበረ ሰውን ታይቷ አላችሁን? እርሱ ለብዙ ወገኖች የቀና የጽድቅ ከበትርና ረጅም አላማ የሆን ዘንድ አለውና ከአሸናፊ እግዚአብሔር ዘንድ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦኒዎስን በቀረበ ጊዜ በምድር ላይ ሰገደለት በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሸ በሽተኛ ፊት ተለውጦ አይቶታል እና ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባት እንጦንዮስ ደስታ በተመላ ቃል ልጄ መቃርስ በደና አለህን አለው። ቅዱስ መቃርስም እነሆ ከኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው አጽናናውም። እንዲህም ብሎ መከረው መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህቺው ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለኛ የሚገባ ነው። ልጄ መቃርስ ወይ ውሃ ለመቅዳት ስደት እግዚአብሔር የነገረን ምንን ቃል አስብ ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅጋ ደነቀ። የተሰወሩ ስራዎቹ ለከበረ አባት ለእንጦንዮስ ሕይወት የተገለጠለት እንደሆነ አወቀ። በእርሱ ዘንድም እንደተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ አንጦኒዎስን በላይ ውጸለ የእርሷን ማስኬማይቱና ለበሰው። ስለዚህም የከበረ አንጦኒዎስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣት እንችላ ትበል እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር ሄዳለውና ለዋባ መቃር ስም ይህንን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከንዝዘንዝ እንዲኖር ለመነው። እርሱም ተቀመጣለውና ተቀመጠ። ዳግመኛም አባ አንጦኒዎስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፈሃልና በርትተህ ታገስ እስከ ዕድሜ ፍጻሜ ካንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂህን መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ አንጦኒዎስ ለአባ መቃርስ በትሩን ሰጠው፣ በመንፈሳዊ ሰላምታ ተሰናብቶ ታረፈ። ስጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃር ስም ወደ ቦታው ተመልሶ በአስቄጥ እስገዳም ተቀመጠ። ዜናውን በአራቱ ማዕዘን ተሰማ። እግዚአብሔርን በእጆቹ አስደናቂዎች ታምራትን አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደርሱ ወደ እርሱ ላካት። እርሷን በጎልማሳም ሳል ውና ወደ እርሱ መጣች። እርሱም አወቀ። አድኖ ወደ አባትናና አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንምን አልተቀበለም። ሁለተኛው አውሲም በሚባል ሀገር አንድ መነኮስ ነበር። ስቶ ትንሳኤ ሙታን የለም አለ ብዙዎች ሰዎችንም አሳታቸው። የአውሲም ኤጲስ ቆጶስም ወደ አባ መቃርስ ሄዶ የእርሱን ህዝቦች እንዳሳታቸው ነገረው፣ እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚያ ኤጲስ ቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ከተገናኘው፣ ስለ ትንሳኤ ሙታንም በተነጋገረው ጊዜ ያ አባሄር ያባሕታዊ የሞተ ሰው ከመቃብር ካላስነሳ ያስነሳህን አላምንም፣ ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ሙት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃድያን ወገን ነው። የአባሕታዊ ማምኖ ከስህተቱ ተመለሰ። እንደ እርሱም የሳቱ ሁሉ ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስ ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። ሰባት ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃር ተመልሶ ከእርሱ አስቀድሞ ከዚያ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ ሁለት ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና አልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበ ሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቀ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በአለም ስላሉ ሰዎች ስለ ስራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሳቸው መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳት ያላላባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር አርባ ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያላልበን ኖርን ብለው መለሱለት። ደግሞ እንደናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ በአት ተመልሰ፣ ስለ ኃጢአትህ አልቅስ አንተም እንደኛ ትሆናለ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍረው መታጠቂያ ሰሩለት መታጠቢያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔር ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስድሃለውና ተዘጋጅ አለው። ከዚያ በኋላ በአንጦኒ ወስንና የቅዱሳንን አንድነት ማህበር ሰማኒያውን የሆኑ የመላይክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን ዘጠና ሰባት ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታረግ እንዳየ በዚህ ነገር ደቀ መዝሙሩ አባ በብኑዳ ምስክር ሆነ። ሰይጣናትን እንደሰማቸው እንደ እንደሰማቸው የተከተሉ መቃሪ ወይ አሸነፍከን አሸነፍከን እያሉ ሲጮህ እስከ ዛሬ ገና ነኝ አላቸው። ወደ ገነትም ሲገባ መቃሪ ወይ አሸነፍከን ብለው በታላቅ ድምጽ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙ ይክበ ይባረከ፣ ያዳነኝ አላቸው ብሎ መስክሩ አለ። ስጋው ፍልሰትም ሆነ እርሱ በህይወት ሳለ ስጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱሪም ሰዎች መጥተው ወደለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ በመውደድ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ስጋ ሳያቸው ወደ ሀገራቸው ሳይሱር ወሰዱት። እስከ አረብ መንግስት መቶ ስልሳ ዘመን በዚያ ኖረ። ደቀ መዝሙር የዮሐንስ ግን ገንዘብ ስለወደዱ ስለ መውደዱ ዝልጉስ ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳይሱር ሄዱ። የከበረ አባት የአባ መቃርስን ስጋ ሊወስዱ ፈለጉ። የሀገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃሪ ለመኮንኑ ተገልጦ ተወኝ፣ ከልጆች ጋር ልሂድ አለው። መኮንኑም መነኮሳቱን ጠርቶ የአባታቸውን ስጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያንም ጊዜ ተሸክመው አብረው አክብረው ወሰዱት በብዙ ምስጋናና በመዘመርም እግዚአብሔርን እያመሰግኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ታምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ አሉ ምረቱ ያሁሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ናሁ ነገረ እነግረክሙ ዘከማፍከሩ ብዙዋ መድኃኔ ዓለም ዘራ ቡሩኩ አክበረ በዓሎ ቅርታው ቸርነቱ ለዘላለም በእውነት ደርግልና መድኃኔ ዓለም ያደረገው ተአምር ነው። አባታችን ዘራ ቡሩክ መድኃኔ ዓለም እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እንሆን እነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኒ ዓለም የእሳት ፈረስን የመስቀል ምልክት ያለበት የመስቀል በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳት አውጣ፣ አለው። ሂዶም ወደ ሲኦል ገባ። ነፋስ በነፋስ ላይ እንደ ንብ እንደ ተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲመጣ አንድ ኃጢአተኛ ዘራ ብሩክ ብቻዬን ቀረው፣ አውጣኝ አለው ዘራ ብሩክም ወደ እርሱ ተመልሶ ሳመው። ዘራቡሩክም ወደ እርሱ ተመልሶ ሳበው ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባል ዘራቡሩክን አቃጠለው። እርሱም ተወው ክብር ይግባውና እነዚያ ነፍሳት ይዞ ወደ ጌታ ወደ መድኃኔ ዓለም ሄደ። ሄዶም ጌታዬ ሆይ አንዲት ነብስ ስሟን እየጠራች ቀርታለች ስሜን እየጠራች ቀርታለች ማራት አለው። መድኃኔ ዓለምም ዘራቡሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማር ትለኛለህን? አለው። እርሱም ጌታ ሆይ ይህች እንጨት በምን ትከፋለች? ከሁሉ ኃጢአትስ በምን ትበልጣለች? አለው። መድኃኔ ዓለምም የዚች እንጨት ስራ በዓለም ድርሻ ሰይጣን እንደ ዘራት አልሰማህምን? አለው። እነሆም እነግራችኋለን ስሙ ሀዊ የሚባል የፈጣሪውን ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሁድም ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በሱባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናትና እስከ አርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሀዊም እንደ ልማዱ በዕለት አርብ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በእርሱ በሀዊ ተመስሎ በቀዳሚት ሰንበት ቀንም ተገልጦ ፈጣሪውን የሚወዳት ነገር ነግራችሁ ዘንድ ፈጣሪያችንን የሚወዳትን ነገር ነግራችሁ ዘንድ ሁላችሁ ተሰብሰቡ አለ ሁላችሁም ተሰበሰቡ አባት ወይ ያለ ልማድህ ዛሬ ለምን መጣህና ጠራህን አሉት ያ ጠላት ዲያብሎስ ጌታዬ ለህዝቦቼ እዚያችን በቤተ ሐንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸውም ያጤሱ ዘንድ ዛሬ ካልነገርናቸው ወዳጅ አይደለም አለኝ አላቸው ይህችንም እንጨት ባያት ጊዜ እንዲህ አደረገ ሔዋንን በእንጨት እንዳሳታት አሳታቸው ዛሬ እንደሚያደርጉትም የትንባሆ እቃን አደረኩ። ቅጠሏንም አምጥተው ቀጥቅጠው በእሳት አጢሰው ትንሽ ትልቁ የከበረ የጎሰቆለው ሁሉም ጠጡ። ሀዊም በሰማይ ባለ በጸጋ አውቁ አዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህ ሀዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰብስቦ ይህ ማን አስተማራችኋላቸው? አንተነህ አሉት። ሰይጣን ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተው አላቸው። ትላንት ጠጡ፣ ዛሬ ተው ይለናል ብለው እምቢ አሉት። እርሱም አወገዛቸው። በእርሻው የጠራት በአፋቸው የጠጣት በእጁም የያዛት የተረገመ ነው አላቸው። ጋኔኑም በቅጠሉ ውስጥ ሆኖ ይነጋገራል። በውጭ ያሉት ዋጋነት ይጠራቸዋል። በዚህን ሰዓት የተውም የተውም አሉ፣ እምቢ ያሉም አሉ። ከዚያን ጊዜ ጀምሮ ያች እንጨት ተረገመች። ሰውም በጠጣት ጊዜ የአምስት ቀፎ ሙሉ ንቦች የሚያሉ አጋንንት ይመጣሉ። በሁለቱ አይኖቹ ውስጥም፣ በሁለቱ አፍንጮችም፣ በሁለቱ ጆሮዎችም፣ በታች በሰገራ መውጫ፣ በአፉ በዚህ ሁሉ እንደ ቀፎን ይገባሉ ይወጣሉ። ትምኬት፣ ትቢትን፣ መግደልን፣ ስርቆትንም፣ ክፉንም ሁሉ ይመሉታል። አባታችን ዘራ ቡሩክም ይህንን ሰምቶ እጆቹን በትከሻው አመሳቅሎ በስዕሉም አለ። በዚያን ጊዜ ወደ ዓለም መጣ ይህንንም ይህችንም የተረገመሽ እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም። በስጋው አይጠቀምም፣ ነፍሱም ወደ ሲወል ትወርዳለች። ልጅ የሆነ ግን መድኃኔ ዓለምና ኪዳነ ምሕረት ያክብር፣ ትንባሆም አይጠጣ አለ። የዚህ ጻድቅ በረከቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር። የመድኃኔ ዓለም ክርስቶስ ጠባቂነትና ቸርነት በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን።